የህዳሴ ግድብን የተመለከተ የአጀንዳ ዘገባችን ሳንወጣ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ዘጠና ስምንት በመቶ መድረሱን የግድቡ ማስተባበሪያ ፕሮጀክት ጽህፈት ቤት አስታወቀ። የግድቡ ግንባታ ከተጀመረ አንስቶ እስካሁን ከ20 ቢሊዮን ብር በላይ ገንዘብ በህዝብ ተሳትፎ መሰብሰቡን የጽህፈት ቤቱ የህዝብ ግንኙነት ኮሚኒኬሽን ኮሚኒኬሽንና የፐብሊክ ዲፕሎማሲ ስራ አስፈጻሚ አቶ ሰለሞን ዳንኤል ገልጸዋል። የታላቁ ህዳሴ ግድብ በህዝብና በመንግስት ቁርጠኝነት የተጀመረ ፕሮጀክት ነው ያሉት አቶ ሰለሞን የግድቡ ግንባታ እውን እንዲሆን ከህዝብ ድጋፍ ባለፈ በዲፕሎማሲ መስክ ምክንያታዊና ፍትሐዊ የውሃ አጠቃቀም እንዲኖር ማድረግን ጨምሮ ሌሎች ስራዎች መከናወናቸውንም ጠቅሰዋል። በዋናነት ከህዝቡ ድጋፍ አንደኛው የፋይናንስ ድጋፍ ነው። ሁለተኛው ዲፕሎማሲ፣ በሞራል፣ በእውቀት፣ በሙያ እና በአካባቢው ጥበቃ ተብሎ የሚጠቀሱ ናቸው። በዋናነት በገንዘብ በፋይናንስ ድጋፍ ስናይ በአጠቃላይ እስካሁን ድረስ ከሀያ ቢሊዮን ሰባት መቶ ሀያ ሶስት ሚሊዮን ገንዘብ በላይ ከህዝብ መዋጮ ብቻ የተሰበሰበ ነው። ሌላኛው በትልቁ የሚነሳው የዲፕሎማሲ ነው። በዲፕሎማሲ ረገድን ምናልባትም የተግድ ዲፕሎማሲ ጽንሰ ሐሳብን እንደ ሀገር ከመጠናከር በዘለለ የውሃ አጠቃቀም ላይ በአባይ ጉዳይ ላይ በመርህ እንድንመራ በሀገር አቀፍና በአህጉር አቀፍ እንዲሁም በዓለም አቀፍ ደረጃ በርካታ ስራዎች የተሰሩበት ሁኔታ ነው ያለው። ከዚህ መካከል አንዱ የዚህ ውጤት የሚሆነው ሴፍ የሚለው ወይ ደግሞ የአባይ ተፋሰስ ሀገራት የጋራ ስምምነት የተፈረመበት በርካታ ዲፕሎማቶች ለተለያየ አላማ የሚመጡ ሆነ ለዚሁ ጉዳይ የሚመጡ ግድባችንን እያዩ እየጎበኙ የእኛን ጠንካራነት በዚሁ እንድንቀጥል ጉብኝት እያደረጉ የገለጹበት እና የኢትዮጵያን ማንነት የታየበት ከሶስት መቶ ሰማኒያ ሺህ በላይ ከተለያየ ህብረተሰብ ክፍል ከዲፕሎማቱ ማህበረሰብ ሁሉ ግድቡን የጎበኘበት ሁኔታ ነው ያየው። በሙያና በእውቀትም ስናይ እንዲሁ በርካታ በሀገር ውስጥ በውጭ ሀገር የሚገኙ ምሁራን ለግድቡ ግንባታ በመደራደር በመጽሐፍ ፕሮፖዛሎችን በማዘጋጀት ዩኒቨርሲቲዎች ከዚህ ጋር በተያያዘ የተለያዩ ጥናታዊ ጽሁፎችን በማድረግ ሰሚናሮችን በማዘጋጀት በርካታ የህብረተሰብ ክፍል እንዲሳተፍ የተደረገበት እንዳለ፣ አጠቃላይ እንደ ባጭሩ ይህን ይመስላል የነበረው ተሳትፎ። የግድቡ ግንባታ የመጨረሻ ምዕራፍ ላይ መድረሱን የተናገሩት ስራ አስፈጻሚው፣ በቀጣይ ግድቡ በደለል እንዳይሞላ የተፈጥሮ ሀብት ጥበቃ ስራዎችን ማጠናከርና በተለያዩ አማራጮች ለግድቡ ገቢ እንዲደረግ በተከፈቱ ልዩ ልዩ አማራጮች ድጋፍ ማድረግ እንደሚጠበቅም ተናግረዋል። አንደኛው በተለይ በአካባቢ ጥበቃ ሳደሩ እና በአርቶ ሳደሮ አካባቢ የሚደረጉ የችግኝ ተከላ መርሃ ግብር በየአመቱ መቀጠል የሚገባው ነው መንከባከብም ጸድቆ ተግባር ላይ እስከሚውሉ ድረስ በተለይ አፈር ጥበቃን ለማድረግ መቀጠል የሚገባ ነው። ሁለተኛው የፋይናንስ መዋጫውን በተመለከተ እንዲሁ በየጊዜው ፕሮጀክቱ ተጠናቋል እስከሚባል ድረስ በተዘረጉት የተለያዩ ፕላትፎርሞች ቦንድ በመግዛት ሊሆን ይችላል፣ ስጦታ በመስጠትም ሊሆን ይችላል ሰማንያ አንድ ዜሮ ዜሮ ሰብስክራይብ በማድረግ ሊሆን ይችላል፣ ወይም ደግሞ በኦንላይን በተዘረጉ ገንዘብ መሰብሰቢያ ስልቶች ሊሆን ይችላል። በተለይ በውጭ የሚገኙ ዲያስፖራው ማህበረሰብ ኢትዮጵያውያንና ትውልደ ኢትዮጵያውያን ድጋፍ እንዲያደርጉ ነው መልዕክት ማስተላልፈው ማለት ነው።